ሁለተኛው ሁለተኛው ሁለት መክሊት አለው የተባለ ሁለት መክሊት አለው የተባለ ይሄ ደግሞ ቢያንስ ባ ነፍስና ስጋ ደግሞ ነፍስና ስጋ ነፍስና ስጋ ደግሞ ወይ ደግሞ ሃይማኖትና ምግባር አአ ሃይማኖትና ምግባር ነፍስ አለው ነፍስና ስጋ መጀመሪያ ጊዜ ይሰጡታል። ይሄ ሁለት መክሊቶች ናቸው። ነፍስና ስጋ ያለው ሰው ነው። ሰው ነፍስ ካለው ስጋ ካለው ሰው ይባላል። ምናልባት ደመነስ ከሆነ እንስሳ ነው። ይህ ሕያዊት ነፍስ ያለች ማለት ሕያዊት ነፍስ ስለዚህ ረቂቅ ናት። ለባዊት ናት። እንደገና ደግሞ ለባዊት ናት ልብ ታደርጋለች። ሕያዊት ናት ማለት ሕያው ሁና ትኖራለች። ነባቢት ናት ትናገራለች። እንደገና ደግሞ ዘላለማዊ ሁና መኖር የምችል ይቺ ራሷን ችላ መቆም የምችል ነፍስ እና ከአራቱ ጋር ተፈጠረ ሥጋ ያለው እሱ ሰው ይባላል። ምናልባት ደመነስ ከሆነ እንስሳ ነው። ይሄ ያለው ሰው ይሄን ሰጥቼዋለሁ ለሰውን ለሰው ሁሉ ይሄን ሰጥቷል እንጂ ይሄን ያልሰጠው ሰው የለም። ቅድም እንዳልኩኝ እ አራቱ አምስቱን ሕዋሳት አፋና አምስቱን ሕዋሳት ውስጥ ያልሰጠው ሰው የለም እንዳለ ነፍስና ሥጋ ያልሰጠው ሰው ሰው አይጠይቅም አይደል? ነፍስና ሥጋ የለም አይጠይቅም። ስለዚህ ነፍስና ሥጋ ሰጠህ ባህሪያ ፈጥረህ ሰው አርገኛል። ከዚህ በኋላ ሰማን ላድርግ አሁን ምግባርና ሃይማኖት ይዝና ሁለቱ ነፍስና ስጋ በምግባርና በሃይማኖት ምግባር ምግባር አንድ ሃይማኖት ነው አራት ያደርጋቸዋል። ምግባር አለኝ፣ ሃይማኖት አለኝ። ምግባር ከሃይማኖት ሃይማኖት ከምግባር አንድ አብስራ ሁለቱ ነፍስና ስጋ ሁለት ምግባርና ሃይማኖት ሲጨመርበት አራት ሆኖ ማለት። ስለዚህ አንተ ከእንስሳት ለይተህ፣ ከአራዊት ለይተህ፣ ከእጽዋት ለይተህ፣ ከደንጋዎቹ ለይተህ፣ ከግዙአን ፍጥረታት ለይተህ ሰው አደረከኝ። ሰው አድርገህ ፈጠርከኝ። ማለት ሁለት ነው። ያት ማለት ከእንስሳት ለይቶ እንስሳት ነፍስና ስጋ ደመነስ ያላች ያት ነው። ስለዚህ እንደ በቅሎ አላረከኝ፣ በአራት ቢል እንደ በሬ ማላረከኝ ቀንድ ያለው ነው ይዋጋ። አዎ እንዳነሳ ማላረከኝ፣ በዱር በጫካ ስጋ ቢል። ስለዚህ እንደ መላየት የማመሰግን የማስብ ከነገ በኋላ ያለውን ማውቅ ያለፈውን በታሪክ ያለውን በእይታ የሚመጣው በበት በመተንበት ማወቅ የሚችል የተቀናበረ አይምሮ በውስጡ ያስቀመጠ ሰው አድርገህ ፈጠረኛ ከእንስሳት ለይተህ ብሎ አንድ ሰው ያስባል ያስባል። እንዲህ አድርጎ ሰው ለምን ብሎ ነፍስና ሥጋ ሰጠ ለምን ሁሉ ሲሆን አምላክ የሞተልኝ ያሰቀልኝ ያዳነኝ እሱ አለ። እንደገና ደግሞ ይህ ይሄን በፍጥረት አድርጌ እጾማለሁ፣ ጸልያለሁ፣ እሰግዳለሁ፣ መጸውታለሁ፣ መልካም ስራ ሰራሁ ብሎ ይሄን ወደ አራፍ ያሳድገዋል። ይህንን ካደረገ ሙሉ ሰው ነው ማለት ሙሉ ሰው ነው፣ ይሄ ነው። ስለዚህ ከእንስሳት የተለየ ከእጽዋት የተለየ ከአራዊት የተለየ ማነኝ የሚል እኔ ነኝ የሚል በዚህ ምድር ብቻ ሳይሆን ከሞት በኋላ ሕይወት ያለው ሰው እንደሆነ አውቆ ምግባርን ሃይማኖትን መያዝን የሚያሳይ እና ምግባር ነው የሚያመጣው። አንተ ምግባር ነው የማታማ ማቴዛልና አንተ ደግ አገልጋይ ባሪያ፣ ደግ የታመነ ባሪያ፣ በጥቂት ስለታመንክ በብዙ ትታመናለህ፣ ና ተሾም፣ ወደ ጌታ ደስታ ግባ በማለት ምን ስም ይሾማል? ይሸልም ማለት እግዚአብሔር ማለት አዎ፣ ና ባህላንዱሳ ማለት ይሄ ባህላንድ ማለት በእውነት ይሄ ሰው ነው ነው ግን፣ አንድ የተሰጠው ተሰጠው ምንድን ነው? ለሁሉም ከተሰጣቸው የተለየ ሁኔታ ጊዜ ተሰጠው። ጊዜውን ያላስታወሰ ጊዜውን ያላስታወሰ ለሁሉም በኩል ተሰጠው ጊዜ ጊዜ ለሁሉም አንድ አይነት ነው የሚሰጠው ለንጉሡም አንድ ነው፣ ለጳጳሱም አንድ ነው፣ ለደሃውም አንድ ነው፣ ለሀብታውም አንድ ነው፣ ለሴቱም አንድ ነው፣ ለወንዱም ጊዜ ጊዜ አንድ

ጊዜ ያከነብን ሰዎች ካለን እናስብ። ጊዜያችን እንዴት እንጠቀም? ሁሉ ሰው ስለ ጊዜው ማሰብ አለበት። ማለት ጊዜ እንዴት እንጠቀምኩበት ወይስ ጊዜ ጊዜ ወደ ጊዜ ጊዜም መመለስ ካልቻለ ጊዜ ትልቅ የመጀመሪያ የመጨረሻ ስጦታ ስለሆነ ይህን ባለ አንድ የተባለው ጊዜውን በአግባቡ ያልተጠቀመ ሰው ነው። ምናልባት እንደ ከንትን አንጻር እንደ አንዳንዴ ፍጹም ባለጸጋ ባለአምስቱ፣ ፍጹም ባለጸጋ ባለሁለቱ፣ መካከለኛ ባላ ባላንዱ ድሃ ብለው ሰዎች ይናገራሉ። ድሃ የሚባለውስ ምንድን ነው? ድሃ በእውነት ሃይማኖት ያለው ምግባር ያለው እሱ ድሃ አይደለም። ድሃ አይደለም። ነገር ግን ካለው ከብል እንኳ ከብል ስጋ ከሚታይ ከሚጨበጥ እንኳ ማንም ሰው ሃይማኖት ነው ምግባር ካለው ድህኔ ሊል ይችላል። ካለው ሰው ድህኔ ብሎ ከምጽዋት ላይ ይገባ ይችላል። ጌታችን የምጽዋቱ አጠገብ ተቀምጦ ሳለ ባለጸጎች ሲያስገቡ አንዲት ድሃ መበለት ስታስገባ ይቶ ያደነቃት። ከዛ የድሃ መበለት ያነሰሰው ላይኖር ይችላል። ስለዚህ እምነት ካለ ምግባር ካለ ሰው የሚሰጠው አያጣ። ሰዎች የሚሰጡ ሲያገኙ ሳይሆን ሲያምኑ ነው የሚሰጡ። ሲያምኑ ነው የሚሰጡ። ጊዜውን ይሰጣል ሰው ገንዘቡን ይሰጣል ሰው ጉልበቱን ይሰጣል ሰው እውቀቱን ይሰጣል ሰው። ከዚህ ሁሉ ያለውን ፈልጎ ነው የሚሰጠው። ይቺ ድሃ ሁለት ሳንቲም ስትሰጠች ብሎ ጌታችን ካመሰገናት ሌሎች ከተርፋቸው አስገቡ፣ እሷ ግን ያላትን አስገባይ ብሎ ስላመሰገናት ስላደነቃት፣ ምንም የለም የሚል ሰው ቢኖር እንኳ ከዛ ድሃ ከመበለቷ ያነሰ ስለማይሆን አለ ብሎ የሚችለውን ምልስ ጥሎ መስጠት እንዳለበት የሚያሳይ ነው የሚለው

ድሃ የሚባለው ያለው መስጠት የሚችል ይሆናል። ድሃ የሚባለው የአስተሳሰብ ካልሆ ነገር እግዚአብሔር በምንም መንገድ ይሁን እግዚአብሔር ያመነ ሰው ሃይማኖት ያለው ምግባር ያለው ድሃ ነዲን አይገባም። ኤልያስ ከተላከባት መበለት ጌታችን ሲያስተምር ካደነቃት መበለት ያነሰ ድሃ ስለሌለ ማለት ነው። ስለዚህ ይሄ ሰው ምንም ነገር ምግባር ሃይማኖት የሌለው በጓጉን ያልተጠቀመ ምጽድቅኛ ትንኬተኛ ችግሩን ለሰው አሳልፎ የሚሰጥ በጣም በዘመን ያለው ችግር ሁሉ ሰው የሚጋራበት ችግር ችግርን አሳልፎ ሌላ ሰው መስጠት የተለመደ ማለት ነው። ችግርን አሳልፎ አንተ ካልበተን ከጥንበት የምትሰበስብ ካልዘራህበት ማጣጭ ሰው ነህ እና ፈርቼ ይላል። በጣም በዚህ ዓለም ላይ የምናየው ችግር አሁን በጣም የገዘፈ በዓለማችን ላይ በሀገራችን ብዙ ችግር ነው ያለው። ይሄን ችግር ሰው አሳልፎ ለሌላ ሰው ሌላው ሌላ ሰው መፍትሄው ከሌላ ሰው እጅ አድርጎ የሚያይ ሰው ስለበዛ መፍትሄው እየራቀ ሄዳለ። መፍትሄው እየራቀ ስለዚህ፣ ይሄ ሰውዬም እንደዚያ ነው ያለው አንተ ጨካኝ ነህ ካልበትንበት ነው ካልዘራበት፣ ፈራሁኝ ብሎ አሁን የእሱን ችግር ሊያሳልፍ ስለዚህ፣ ምንም ሁላችንም ችግር ለመፍታት መሞከር፣ ማሰብ፣ መነሳት በጸሎቱ በመጽዋቱ በሁሉም ነገር አንተ ጽኑ ጨካኝ ሰነፍ ብሎ አስረው ድናቁን አስረው ጥርስ ማፋጨት ወዳለበት ላኩት ይለናል። ይሄ ማለት እንግዲህ ሀጣንንና ጻድቃንን ሀጣን ባንጻሩ ወደ ሳተ ጋር ነው እንደጣሉ የሚያሳይ ነው። ነገር ግን በብዛት አጉት የሚያሳየው ገብርሄር ነው። ማሳምኑ ገብርሄር ሄር ማለት ያማኛ አገልጋዮች፣ ደግ አገልጋዮች፣ ቅን አገልጋዮች በቤተ ክርስቲያኑ የሚታሰቡበት ስለሆነ ከነቢያት አንስቶ ከናዳም አንስቶ